ህልፈቷ እውነቷን የገለጠላት ሞት ጭቆናዋን ይፋ ያወጣላት አሳዛኝ ሴት ከሞዴል ቀነኒ ሥርዓተ ቀብር በኋላ የተሰሙ የሚገኙ መረጃዎች ከሞቷ በላይ ልብን የሚሰብሩ የሆኑ ነው። ወጣቷ ቀነኒ ከባድ ጊዜያት እያሳለፈች እንደነበረና ተስፋ መቁረጥ ውስጥ እንደነበረች የሚያሳዩ የጽሁፍ መረጃዎች ተገኝተዋል። ሞቷን ከሁሉ በላይ እጅግ አሳዛኝና ልብ ሰባሪ እንዲሆን ያደረገው ደግሞ ነፍሰ ጡር መሆኗን መሰማቱ ነው የሰው ልጅ ተስፋ የ የሚያስቀጥልና መኖር እንዲጓጓ ከሚያደርጉ ነገሮች አንዱ ልጅ ነው። ታዲያ ይህች ወጣት ተስፋዋን በሆዷ ይዛ ተስፋ እንድትቆርጥ ያስገደዳት፣ በህይወቷ እንድትጨክን ያስመረራት ምን ይሆን? በአንቺ ኮነው ሰው የሆንኩ ስትል በቲክቶክ ቪዲዮ ያዜመችላቸው እናቷን ያላሳሰባት ምን መገፋት ቢያገኛት፣ ምንስ በደል ቢደርስባት ይሆን? እንቆቅልሹን የሚፈታ አልተገኘም። ከባለቤቷ ድምፃዊ አንዱአለም ጎሳ ጋር የነበራቸው አብሮነት በፎቶ እንደሚታዩት በደስታ የታጀበ ሳይሆን በተቃራኒው እንደነበረም ተሰምቷል። ራሷን በምትወረውርበት ሰዓት ባለቤቷ እቤት ውስጥ እንደነበረ መሰማቱም ነገሩን ይበልጥ ወደ ግራ ማጋባት እንዲያመራ አድርጎታል። ከረፈደም ቢሆን እያሳለፈች የነበረውን ሕይወት ይፋ ያደረገ መረጃ ከቅርብ ጓደኛዋ በኩል ተለቋል። ባለቤቷም ድምፃዊ አንዱአለም ጎሳ ለምርመራ ከተወሰደ በኋላ ፖሊስ ስለሁኔታው የሚገልጽ መረጃ አጋርቷል። ከቅርብ ጓደኛዋ የወጣው መረጃ ምንን ያመላክታል? ፖሊስ ስለ ጉዳዩ የሰጠው ሀሳብስ ምን ይላል የሚለውን እናስቃኛችኋለን። በሌላ በኩል ሀገራችን እያስተናገደች የምትገኘው ወንጀል ከጊዜ ወደ ጊዜ እየተባባሰ መጥቷል። ዛሬም የተሰማው የወንጀል ድርጊት እጅግ ልብ የሚሰብር ነው። የፍቅር ጥያቄን አልተቀበልሽም ያላትን እንስት ጨምሮ ከእርሷ ጋር የፍቅር ግንኙነት እንዳለው የጠረጠረውን ግለሰብ ገድሎ ራሱን ያጠፋው ሰው ጉዳይ እያነጋገረ ሲሆን ምን አይነት ጊዜ ላይ ደረስን ያስባለውን መረጃ ይዘናል። ቻናሉን ሰብስክራይብ ቪዲዮውን ላይክና ሼር እንድታደርጉ እንጋብዛለን። ከቀብሯ በኋላ በማህበራዊ ሚዲያ ከቅርብ ጓደኛዋ ጋር ያደረገችው የጽሑፍ መልእክት ልውውጥ ተለቋል። መልእክቱም ቀነኒ በነበረችበት ሕይወት ደስተኛ እንዳልነበረችና ከባድ ጊዜ እያሳለፈች እንደሆነም የሚገልጽ ነው። ሕይወት እንደ ሰለቻት መኖር እንደ ታከታት የገለጸችባቸው ቃላት እጅግ ልብ ይሰብራሉ። ጓደኛዋም በሚያጽናኑ ቃል አባላት ልታበረታታት ብትሞክርም እርሷ ግን ደጋግማ መኖር እንደደከማትና ተስፋ መቅረጧን ገልጻ አጽፋለች። እኔ ያለውበትን ህይወት ማንም ሰው ለደቂቃ አይቆምበትም፣ በማለት ብዙ እንደቻለች ነገር ግን ከአቅሟ በላይ እንደሆነ ለጓደኛ አስረድታለች። ለመሆኑ ጥርሷ እየሳቀ ነገር ግን ልቧን ያስመረረው ምን ይሆን? ያስጨከናት ከአቅሟ በላይ ሆኖ ያሸነፋት ረፍትን ፍለጋ ሞትን ያስመረጣት የየትኛው የህይወት ክፍሏ ይሆን? መልስ የሌላቸው ጥያቄዎች ከሚ የሚወጡት መረጃዎች እኩል እየጎረፉ ነው። በርካታ ወዳጅ ዘመዶቿ ሞቷ ህልም ቢመስላቸውም ስርዓተ ቀብሯ ከሰመመን ያነቃቸው በሚመስል መልኩ ከየአቅጣጫው መረጃዎችን እየሰነዘሩ ይገኛል። አንዳንዶች በትዳሯ ደስተኛ አልነበረችም፣ የመመታት ጥቃት ይደርስባት ነበር ሲሉ ሌሎች ባለቤቷ ሊፈታት ይፈልግ ነበር፣ እርሷ ግን ትዳሯን ትፈልገው ነበር ብለዋል። ከየአቅጣጫው ያልተረጋገጡ መረጃዎች እየተጋሩ መሆኑን ተከትሎም ፖሊስ በአሟሟቷ ዙሪያ ምርመራ እያጣ የተጣራ መሆኑን አሳውቋል። ፖሊስ ባጋራው መረጃም በለሚ ኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት አንድ ቀን 2017 ዓ ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለህክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን ገልጿል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድኑን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን እያሰባሰበ መሆኑን ገልጾ የሟችን አስከሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ ተልኮ እንደነበር ገልጿል። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ ሲሆን በቀጣይ የመጨረሻ ድርሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግ አስታውቆ በተለያዩ ማህበራዊ ሚዲያዎች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑን ባሻገር በምርመራው ሂደት ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል። የወጣት ቀነኒ አዱኛ ስርዓተ ቀብርም በቅድስት ስላሴ ካቴድራል ቤተ ወዳጅ ዘመዶቿ በተገኙበት ተፈጽሟል። ሁሉም ነገር ፖሊስ ምርመራውን ጨርሶ ይፋ በሚያደርገው ሰዓት የሚታወቅ ይሆናል። ከጥቂት ዓመታት በኋላ የመጣው ወጣቶችን በአጭር የሚያስቀረውን ነገር አምላክ እንዲያርቅልን እየተመኘን ከቀነኒ ህይወት ግን ብዙዎቻችን መማር ይኖርብናል። የልብ ጓደኛዋ በአጋራቹ መልእክት የምንረዳው ቀነኒ የእርዳታ ጥሪ ማስተላለፏን ነው። እየተሰማት የነበረውን የተስፋ መቁረጥና የህይወት ዝለት ገልጻለች። ሰዎች ያሉበትን ሁኔታ ሲገልጹልን ችላ ማለት ማየት እንደሌለብን መረዳት እንደሚያስፈልግም የሚጠቁም ነው። ከሞቷ በኋላ የተሰሙላት ብሶቶች፣ እየወጡ የሚገኙ መረጃዎች ዛሬ ላይ ለእርሷ ምንም አይጠቅሟትም። ነገር ግን በህይወቷ እያለች መፈታት የሚቻል ነገር ሆኖ ከሆነ ለመፍታት መረባረብ ይጠቅማት ነበር እንጂ ዛሬ ላይ ደስተኛ አልነበረችም ማለት ለእርሷ ፍጹም አይረባትም። ሰውን በህይወት እያለ መረዳት ያለበትን ሁኔታ ማጤን፣ በተለይ ስለ ተስፋ ማጣትና ስለ ራስን ማጥፋት ከተናገረ በቸልታ አለማለፍ መማር ይኖርብናል። አንድ ሰው ደጋግሞ ስለ ራስ ማጥፋት ወይም ለመኖር ፍላጎት ማጣት፣ በህይወት የመድከም ጉዳዮችን የሚናገር ከሆነ ሰይጣን ሁሉም ሰው ካለንሳ ማጥፋትን ይሻልና በሆነ ቅስፈት እንዲፈጽሙት ይገፋፋል። ስለዚህም እንዲህ አይነት ስሜት ውስጥ ያሉ ሰዎችን ምልክቶችን ስናይ በሃይማኖትም ሆነ በስነ ልቦና ባለሙያ እገዛ እንዲያገኙ ማድረግ ይገባል ማለት እንወዳለን። አምላክ ነፍሷን በአጸደ ገነት ያኑረው ለቤተሰቦች ሰዎቿም መጽናናትን ተመኘን። ወደ ሌላኛው ጉዳያችን ስናምራም በአዲስ አበባ ልደታ ክፍለ ከተማ ወረዳ ስድስት ካርል አደባባይ አካባቢ በሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ተናግሯል። ክስተቱ ያጋጠመው መጋቢት ሁለት ቀን 2017 ዓ ም ሲሆን ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረውም የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ፖሊስ ገልጿል። አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ የአዲስ አበባ ፖሊስ አስታው ታውቋል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሃና ተስፋ የተባለች የ32 አመት ወጣትና አቶ ንጉሴ ብራኖ የተባለ የስራ ባልደረቦቹን በጥይት ተኩሶ ገድሏል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለመረጃ ምንጮች እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያሙን እንደፈጸመ ገልጿል። ግለሰቡ ግድያውን የ የፈጸመው ተጠርጣሪው ወደ እለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብራኖ የተባለውን ግለሰብ በሁለት ጥይት መቶ መግደሉን ኮማንደር ማርቆስ ገልጸዋል ግድያው መጋቢት ሁለት ቀን 2017 ዓም ጠዋት ከአንድ ሰዓት ተኩል እስከ ሁለት ሰዓት ከሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት እንደነበረም አመላክተዋል ግድያውን የፈጸመው ግለሰብ ባልደረባውን ያለውን ተኩሶ ከገደለ በኋላ ሌላኛዋን የጥቃቱን ሰለባ ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን፣ ነገር ግን ፍቃደኛ እንዳልነበረም ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን፣ በዚህ መካከል ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱን ባልደረቦችን ከገደለ በኋላ በያዘው መሳሪያ የራሱን ህይወት እንዳጠፋ የአዲስ ባ ፖሊስ የህዝብ ግንኙነት ለመረጃ ምንጮች ገልጸዋል። በክስተቱ በአጠቃላይ የሶስት ሰዎች ህይወት ማለፉንም ተገልጿል። ሁለቱ ማቾች ወይዘሪት ሃና ተስፋይና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁሙ ፎቶግራፎች መገኘታቸውን የጠቆሙት ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣራም ገልጿል። ከዚሁ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን ምርመራ ሂደት እንደሚቀጥልም አስታውቋል። አምላክ ከእንደዚህ አይነት አደጋ ይጠብቀን እያለን ለዛሬ ያዝነውን አበቃን በያላችሁበት ሰላም ተመኘን።